የሆርሙዝ ስትሬት የሆርሙዝ ስትሬት ምንድን ነው? በእስራኤል ኢራን ግጭት ውስጥ ምን ሚና ሊኖረው ይችላል? የሆርሙዝ ስትሬት ብዙ ጊዜ በዓለም ላይ እጅግ አስፈላጊ የነዳጅ ማጓጓዣ መተላለፊያ እየተባለ የሚጠራው በእስራኤልና በኢራን መካከል ባለው ግጭት ውስጥ እንደ አዲስ የትኩረት ነጥብ እንደገና የዜና አውታሮችን ትኩረት ስቧል። ነገር ግን በትክክል የሆርሙዝ ስትሬት ምንድን ነውና ስለ ምንስ ያን ያህል

ለማጠባብ የባህር መንገድ ወደ ፋርስ ባህረ ሰላጤ የሚወስደው ብቸኛው የባህር መግቢያ ሲሆን በአንድ በኩል ኢራንን በሌላ በኩል ደግሞ ኦማንንና የተባበሩት አረብ ኤምሬቶችን ይለያል። የፋርስ ባህረ ሰላጤን ከኦማን ባህረ ሰላጤና ከሰፊው የህንድ ውቅያኖስ ጋር የሚያገናኝ ወሳኝ መስመርም ነው። ለመካከለኛው ምስራቅ ወደ ዓለም እንደ ወሳኝ በር አድርገው ያስቡት። ይህ ስፍራ ስለምን እጅግ ወሳኝ ሆነ ለሚለው፣ የነዳጅ የህይወት መስመር ነው። በግምት 20 በመቶ የሚሆነው የዓለም አቀፍ የነዳጅ ፍጆታ በየቀኑ ወደ 21 ሚሊዮን በርሜል በሆርሙዝ ስትሬት በኩል ያልፋል። ከባህረ ሰላጤው በቀጥታ የማያስገቡ ሀገሮችን ቢሆኑ ይህ አቅርቦት ቢስተጓጎል የዋጋ ንረት በተዘዋዋሪ ይደርስባቸዋል፤ ምክንያቱም የዓለም አቀፍ የነዳጅ ዋጋ በእጅጉ ስለሚጨምር። የተፈጥሮ ጋዝ ማጓጓዣ ከነዳጅ በተጨማሪ በተለይም ከኳታር የሚገኘውና ከፍተኛ መጠን ያለው ፈሳሽ የተፈጥሮ ጋዝ ወይም ኤልኤንጂ ጭነት ይቆጣጠራል። ስትራቴጂካዊ ቦታም ነው። ስትራቴጂያዊ አቀማመጡ ለክልሉ ሀገራት ከውጭው ዓለም ጋር እንዲገናኙ ወሳኝ መተላለፊያም ያደርገዋል። ይህም በዓለም ላይ እጅግ ወሳኝ ከሆኑ የመርከብ መንገዶች አንዱ መሆኑንም ያረጋግጣል። በእስራኤልና ኢራን ግጭት ውስጥ እንዴት ሊካተት ይችላል? አንድ የኢራን የሕግ አውጪ አባል ከእስራኤል ጋር ውጥረት እየጨመረ በመምጣቱ ቴሄራን የባህር መንገዱን ለመዝጋት እያሰበች መሆኗን ከሰሞኑ መናገራቸው አይዘነጋም። ኢራን ይህን ለማድረግ ሙሉ አቅም ወይም ፍላጎት እንዳላት ግልጽ ባይሆንም እንዲህ ያለው እርምጃ ከባድ ዓለም አቀፍ መዘዝ ያስከትላል። ምናልባትም በክልሉ የባህር ኃይል ሀብቶች ካላት አሜሪካ የበቀል እርምጃን ሊያስከትልም ይችላል። ታሪክ እነዚህ የመርከብ መስመሮች ምን ያህል ተጋላጭ እንደሆኑም ያሳያል። የታንከር ጦርነት በ1980ዎቹ በኢራን ኢራቅ ግጭት ወቅት የንግድ መርከቦች በባህረ ሰላጤው ውስጥ ኢላማ ተደርገውም ነበር። ምንም እንኳን የሆርሙዝ ሙሉ በሙሉ ባይዘጋም፣ የቅርብ ጊዜ ወራሪዎች በፈረንጆቹ ኤፕሪል 2024 የኢራን ኃይሎች በክልሉ ውጥረት በጨመረበት ወቅት በስትሬቱ አቅራቢያ የሚገኝ የእቃ መያዣ መርከብ ያዙ። ይህም ቴህራን ግፊት ለማድረግ ያላትን ፍቃደኝነት አመላካችም ነበር። ምንም እንኳን ቀጥተኛ የአሜሪካ ኢራን ግጭት እስካሁን ባይፈጠርም ሆርሙዝን መዝጋት በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ ሊያሳድርና ሁኔታውን በእጅጉ ሊያባብሰውም ይችላል። ይህ ሁኔታ ዓለም አቀፍ ደህንነትና ኢኮኖሚ እርስ በእርስ የተያያዙ መሆናቸውንም ያመላክታል።